ጥያቄ ላይ ሰላም ኡስታዝ፣ እንዴት ነህ? ሊዛ ሰላም ነው፣ አለሁ እግዚአብሔር ይመስገን ደህና ነኝ። እሺ ቅድም ጠይቄያለሁ፣ ሶስት አይነት አራት አይነት ጥያቄ አንስቻለሁ። አንደኛ ዋናው እስትል ክርስትና ክርስትና ላይ አለማመን ላይ ምን እንደሆነ የሚያደርገኝ ፈጣሪ ኢፍትሀዊ ነው ብዬ ነው ማምነው። ምክንያቱም የትኛው ፈጣሪ ካልተኝ ለእኔ አላህም እግዚአብሔርም ለእኔ ሁለቱም አንድ ናቸው። ምንም ልዩነት የላቸው። ምክንያቱም ሁለቱን በቃ እኛን የፈጠሩትና እናንተና ክርስቲያና ሙስሊም ነው ሁለቱን ከፋፍሎ ሚው ለእኔ ሁለቱም አንድ ናቸው። ልዩነት የላቸውም። ፈጣሪ ኢፍትሀዊ ነው ብዬ አምናለሁ። ምክንያቱም የኛ እዚህ ጋር በክርስትናና በእስልምና መባላት በራሱ ፌር ነው ብያላምን። ምክንያቱም እኛ ትክክለው ትክክል አይደለንም እያልን ስንል መጥቶ ራሱን ሊገልጽልን ይገባል። ለአንተ ፈጣሪ ፍታዊ ነው፣ በመጀመሪያ ጥያቄው ፍታዊ ነው ወይስ ፍታዊ አይደለም ነው እና ራሱን መጥቶ ዲፋይን በቃኔ ማለት ይሄ ነኝ፣ ስለዚህ እኔን ተከተሉኝ ብሎ ራሱን ሊያሳየን ይገባ ነበረ በመጀመሪያ ማለት ነው እና ከዛ ደግሞ ከሞትክ በኋላ ደግሞ ይሄ ሲኦል ገነት ምናም የሚባል ታሪክ አለ። ከሞትክ በኋላ ሲኦል ስትገባ አንተ በማታውቀው አስተማሪዎች ባስተማሩክ ነገር ሲኦል ትገባለክ። ከዛ ፈጣሪ እኔን ስላላመንክ ነው ሲኦል የገባከው የኔን ቃል ስላልተከተልክ ነው ሲኦል የገባከው ብሎ አንተ ደግሞ ይኮንንካል። ስለዚህ ለምንድ ነው አሳውቀን፣ ከዛ በኋላ በራሳችን ስተት ሲኦል ብንገባ ደቤስት ብዬ አምናለሁ። አንደኛው ማለት ነው ይሄ ነው ሁለተኛው ደግሞ ጨርስ። በጣም ደስ የሚል ደስ ብዬ ነው የማዳመጠሽ። ጨመር ብታደርግበት መረቅ ብታደርግበት ራሱ ደስ ይለኛል። ረትቶች ግን የመጀመሪያውን በደንብ አብላልተ ነው ወደ ሁለተኛው እንሄዳለን ማለት ነው። ጥያቄዎችሽ አግባብነት ያላቸው ፍትሃዊ ጥያቄዎች ናት። የፍትህ ቁጥ ጥያቄ ነው ይሄ። ምን ይባላል? በስነ መለኮት ቴዎዶሲ ይባላል። ቴዎዶሲ ማለት የአምላክ ፍትህ የሚል ጥያቄ ነው ያለው እና እንደ አንቺ አይነት ደግሞ ስሉጥ አእምሮ ያለው ሰው ሲመጣ ደግሞ ጥያቄውን ማስተናገድ ግድ ይላል ማለት ነው። እና ይሄ ደግሞ ፀጉርሽን እያየሁት ነበረ፣ እና ፀጉርሽ እንትን ብለዋል ተሰርተዋል፣ አደለ? ፀጉርሽ አደለ ተሰርተዋል። ፀጉር የተሰራው ግን ፀጉር ቤት ሄደሽ ነው። እና ፀጉር ቤት እያለ አንድ ሰው ፀጉር ቤት እያለ ፀጉር አስተካካይ የሚባል ነገር ተደርጎ ውጭ ደግሞ ተንጨባሮ አንድ ፀጉር ብታገኝ ምንድን ነው የምትይው? ፀጉር አስተካካይ የለም ብለሽ ትያለሽ። የተንጨባረ አንድ ሰው አንጨባሮ ፀጉሩን ፀጉር ያተስተካከለ ነው ምስቅልቅል ብሎ ግን ፀጉር አስተካካይ የሚባል ነገር የለም እያለ ቢልሽ ምንድን ነው የምትይው? እንዴ፣ ምን ታሾፋለ? እንደ ፀጉር ቤት ለምን አትገባም? ይኸው ፀጉር ቤት አለ። አንተ ፀጉር ቤት አልገባህም ማለት ፀጉር አስተካካይ የለም ማለት አይደለም ብለሽ አትመልሽለትም? ያ በትክክል ስለዚህ፣ አንቺ እንደዛ ነሽ፣ ውጭ ነሽ ያለሽው እኛ ነው እኛ። እኔ ደግሞ ምን ምንድን ነው ፀጉርሽ ተንጨባሯል። ፀጉርሽ ስለተንጨባረረ መፍትሄው ምንድን ነው መጠየቅሽ ነው ፀጉር ቤት መግባትሽ ነው የሚያስፈልገው። ቀረብ ማለት ነው። አንቺ ውጭ የሆነሽ ፀጉር ቆራጮ እኔ ጋር ካልመጣ ማለት የለብሽም። ይኸው ክፍት ነው፣ ፀጉር ቆራጮ አለ፣ ፀጉር ቤት አለ። ፀጉር ቤት እየተባለ ተለጥፎ እያየሽ ፀጉርሽን አንጨባረሽ ፀጉር ቆራጮ የለም፣ ይኸው ፀጉር የተንጨባረረው ለዛ ነው ብለሽ ካልሽ ሌላ ጉዳይ ነው ራሱ። ስለዚህ ምንድን ነው ያለው አማራጭ? ገና ነው፣ ገና ነው የአንቺ ጥያቄ። ምንም ምንም ን ከአንቺ ከሚገናኝ ነገር አለ። ኤግዛምፕል ንሰጠውሽ፣ ፐርሰናሊ እንዳታየው። አይዲያ ላይ ነው የምናወራው። ያቀረብሽም አይዲያ ያለው ፍትሃዊ ጥያቄ ወላሂ አንቺ የምጠይቀውን ጥያቄ በአንድ ወቅት እኛ ጠይቀን አልፈነዋል። ስለዚህ አሁን ወደ አምላክ ፍትህ ኒድ ምንድን ነው መሰለሽ በኢስላም አስተምህሮት ውስጥ አንድ ሰው የሚጠየቀው ተጠያቂ የሚሆነው ጀነትና ጀሀነም ለመግባት ተጠያቂነት ያለበት ሞራል አካውንታብሊቲ ወይም መሱላድ የሚባል ትምህርት አለ። ግብረ ገባዊ ተጠያቂነት የሚባል ትምህርት አለ። ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ያሲን እየታወጣላት አለ አውጣላት ቁርአንን እያየችው እንድትመጭ በቃ ያንቺ ለአንቺ ያንቺን ጥያቄ በትክክል አድሬስ የሚያደረግ እንትን ውስጥ ነው የመጣሽው። ዘው ብለሽ ነው የገባሽልን። እኛ ጋር ፀጉር ቤት ውስጥ ነው ልትገቢ የመጣሽው። አሁን ፀጉር ቤቱን እየጠቆምነሽ ነው ያለ ነው። እስቲ ሱረቱ ስራ ምዕራፍ 17 ቁጥር 15 ላይ እስቲ ግቢ። ያሲን አለ አንድ ሰው ወይም ደግሞ ዛሩ የሆነ ሰው እያየችው ቢሆን ይሻላል። ከፈተው ሱረቱ ስራ ምዕራፍ 17 ቁጥር 15 መክፈት ይመቻለሽ? ካልሆነ በቃ በቃሌ ልንገርሽ። ማስታወሻ ያዥ በንትንሽ እያየሹ ቢሆን ጥሩ ነው። ሌሎች ምዕራፍ 17 ቁጥር 15 ላይ ያለው ማለት ነው። በደንብ አይታይም። ምዕራፍ 17 ቁጥር 15 ላይ ብዙ ጥቅሶች አልጠቅስልሽም፣ ግን እንታያቸው ነው ቁርአን ምን አይነት የፍትህ መጽሐፍ እንደሆነ እንድታዩ ነው ማለት ነው ፀጉሩ የተንጨባረረበት ሰው ያለው ውጭ ሆኖ ተንጨባረሮብኛል አይበለን? ፀጉር ቤት አለን ገብቶ እንትን ይበል ፀጉር ቆራጮ ለምንድን ነው ወደ ውጭ የማይወጣው አይወጣም የሚቆርጠው እዛ ቦታው ነው ያለው ስለዚህ አላህ ምንድነው ያደረገው መጽሐፍ መልእክተኛ ልኮልናል ነቢይ ልኮልናል ፍትሃዊ ነው ምንድነው እያደረገ ያለው ዝም ብሎ ይጠይቃል ወይ ያ አይጠይቅም እንዴ ፈልገሽ ባልመጣሽ ወደዚህ ዓለም ስትመጪ እኮ በዚህ አስፈቅደሽ አይደለም ወንድና ሴትና የምትሆኚው ራሱ በዚህ ዘመን ለፈጠር ብለሽ አይደለም የመጣሽው። በዛ ላይ የሚያደነጋግር አለ፣ የሚያምታታ ነገር አለ፣ የሰዎች ጭቅጭቅ አለ፣ ብዙ ነገሮች አሉ። ስለዚህ የአንቺ ጥያቄ አድሬስ የሚያደርግ መጽሐፍ ጋር ነው። ይኸውልሽ የተመራ ሰው አለ የሚመራ ሰው ለራሱ ነው አለ። የተሳሳተ ሰው ደግሞ የሚሳሳተው ጉዳቱ በራሱ ላይ ነው አለ። ተሸካሚ ነፍስ የሌለኛውን አጥያት አትሸክምም። መልእክተኛ እስከምንልክ ድረስ የምንቀጥ አይደለም አለ አለ መልእክተኛ ተልኮ መልእክቱ ደርሶሽ ከዛ በኋላ ደግሞ በመልእክቱ ላይ ደግሞ ፈምና ማአናም ይባላል አንደርስታንድና ና የሚኒንጉን በደንብ አንደርስታንድ አድርገሽው አመዛዝነሽው ከዛ በኋላ ነው የምትቀጭው እንጂ ምንም በማታውቂው ነገር። አሁን እንዳንቺ አይነት ያለ ሸጋ ሰው ምኑን ነው አሁን ሲሞት ቀጥታ ገሃነም እገባለሁ ብለሽ ነው የምታስቢው። እንደዛ ነው የምታስቢው? ግራ ገብቶሻል። ለራስሽ አላይጠብቅሽ እድሜ ይስጥሽ። ገና ነሽ፣ ወጣት ነሽ። ገና ወልደሽ ከብደሽ ለቁም ነገር በክተሽ አለ አንድ ትውልድ ነው የምትፈልገው። የት ምገባለሁ ብዬ አላስብም። ግን እንደ ሰውኛ ሰዎች እንደሚያስቡት እንደ ሰውኛ እንደ መጽሐፉ እኒዳውን በቃ እነሱማ ታያቸው እነሱ ዝም ብሎ እኮ ነው እሱ ምናባዊ ነው ወይ ትላትለው የሚበለኝ ብዬ ነው እሱ ምናባዊ ነው አላምናቸው እሱ ከሞቶ መቀስቀስ የሚባለው ነገር ቀስ ብለች ስታዋለች መጀመሪያ አፈጣጠርሽን ተመልከች፣ የሚለው ቁርአን ለምሳሌ አላክ ቻርጅ የሆነ ስፐርም እና ሴል እና ኤክሴል ፈርትላይስ እስከማድረጉ በፊት አንቺ የት ነበርሽ? እናትና አባትሽ በተራኮ ከመገናኘታቸው በፊት አንቺ የት ነበርሽ? አንቺን ለመውለድ ንገርኝ እስኪ ቤዛዬ። እኔማ አልተሰራሁም ወይ ደግሞ አልተሰራሁም። ተመልከች። እንግዲህ አየሽ፣ ሴል ሴል ከመሆኑ በፊት ነው አየሽ፣ የነበረው ነገር ሞለኪል ነበረ። ከዛ በኋላ ደግሞ ኤተር ነበር። ከኤተር ነው ወደ አኖድና ካቶድ ኬኔቲክ ኢነርጂ ሆነው፣ ኬኔቲክ ኢነርጂ የነበረው ነገር ስፖትላይቷ የነበረችዋ ኤሌክትሮን ፕሮቶን ኒትሮን ሆነ። ከዛ በኋላ ምን ሆነ? ሴል ሆነ። ከዛ ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም ብቻ ቤዛ የምትባሏ ዴቨሎፕ አድርጋ ነው የመጣችሁ። ያንን ያልነበረውን ነገር ወደ መኖር ያመጣ አምላክ፣ አንቺ ከአተምና ከሞለኪል ኮምፖስት ያደረገው አካልሽ ዲኮምፖስት ካደረገ በኋላ ከነገና ኮምፖስት አድርገው ማምጣቱ አያቅተው። አብሽሪ። ለሱ ዋናው የመጀመሪያ አፈጣጠርሽን መመልከት ነው ያለብሽ። ቁርአን እንደዛ ነው። በመቀስቀስ ውስጥ በመጠራጠር ብትሆኑ አፈጣጠራችሁን ተመልከቱ ነው የሚለው፣ ሱረቱ ሀጅ ምዕራፍ 22 ቁጥር 5 ላይ ለአንቺ የሚመጥን ነገር ነው እዚህ መምጣትሽ ማለት ነው። ራሱ ጊዜ ብቻ ነው አንቺ የሚያስፈልግሽ ጊዜ ስንሰተሽ ብቻ። በአጽንኦትና በአንክሮት ኢሞሽናል ሳትሆኚ ራሽናል ሆነሽ አጥኚው እስልምና። ከዛ በኋላ ደግሞ ሱረቱ ለአህዛብ ምዕራፍ 33 ቁጥር አምስት እና ስድስት ላይ አውቃችሁ ባሰራችሁበት ነገር አጥያት አይሆንባችሁም አለ። ይሄ ነገር ሀራም ነው ብሎ አንድ ሰው እስካልነገረው ድረስ አንድ ሰው ቢሰርቅ መልእክቱ ካልደረሰው ምን ካላለው አጥያት አይሆንበትም። አንድ ያወጣላት ሱረቱ ላዛ ምዕራፍ 33 ቁጥር አምስት ላይ አውጣላት፣ ሳታቂ በምታቀዩ ነገር እንዲ ዝም ብሎ አቦ ባቦ ሰጥ አይደለም ፈጣሪ እንትን የሚለው በግብር ይውጣ አይደለም ራሱ በዘፈቀድ አይደለም። ይችን አለም ያመጣት ፍታዊ ነው አምላካችን፣ አላ አድል የሚባል ስም አለው ራሱ ፍታዊ የሚባል ስም አለው። እነ መጠየቂያቸው ጥያቄ በአጠቃላይ የህሊና ጥያቄ ነው። የትም የሚሄዱ ነገሮች አይደሉም። አየሽው እዚጋ ምን እንደሚል አምላካችን፣ አላ በእርሱ ምንድነው የሚለው በተሳሳተችሁበት ነገር በእናንተ ላይ አጥያት አይሆንባችሁም። ነገር ግን ልቦቻችሁ አውቀው በሰሩት አጢአት ይሆንባችኋል። አውቀሽው ተረድተሽው ነው ይህ ነገር ሀላል ነው፣ ይህ ነገር ሀራም ነው፣ ይሄ ነገር ፈርድ ነው፣ ይህ ነገር ሙባ ነው፣ ይህ ነገር መክሩ ነው ብሎ መልዕክቱ እስካልደረሰሽ ድረስ አጥያትም የማይሆንብሽ አንድ ህጻን ልጅ አጢአት ሰርቷል አይባልም። አይወረስም አጢአት ቦርስ። ለአቅመ ሔዋን፣ ለአቅመ አዳም ያልደረሰ ልጅ አይጠየቅም። አንድ ህጻን ልጅ ከፎቅ ላይ አንድ ሰውን በእርግጫ ብሎ ወርውሮ ቢገለው ነፍሰ ገዳይ ተብሎ ጀሃነም ይገባል? በኢስላም ለማስተምሮት ኖ አይገባ፣ አይጠየቁም። ብዕር ከሶስት ሰዎች ተነስታለች ይላል። አንደኛ ለቃለ መጠን ያልደረሰ ልጅ አይጠየቅም። ሁለተኛ ነገር ደግሞ ያበደ ሰው። አንድ እብድ ከላይ ሆኖ ከፎቅ ላይ ሆኖ አንድ ሰው ወርና ቢገድል አላህ ቅያማ ቀን ነፍሰ ገዳይ ብሎ አይጠይቀውም። አቅል የለውማ። ራሱ ወፈፊ ሰዎች ራሱ እኮ አይጠየቁም። በኢስላም እንኳን አይደለም እብድ፣ ወፈፍ የሚያደርጋቸው ሰዎች አጋጥሞች ላይ ይችላል በዚህ ደረጃ ነው እስልምና ስለ ፍትህ የሚያወሩ። ጀነትና ጃሃነም የሚባሉ ነገሮች ሪዋርዴንድ ፓኒሽመንት ናቸው። በፍሪዊል ላይ የተመሰረቱ ናቸው። ቅጣትና ሽልማት ናቸው። ፍሪዊል ላይ ነው ያለው ሁሉ ነገር ማለት። ፍሪዊል ደግሞ ምንድነው? ኮንዲሽን አለ አለ እንደና ደግሞ የአኒሚመስ ፍሪዊል የሚባሉ ነገሮች አሉ። በተፈጥሮ የተቀመጠ ነገር ነው። ሰው ከእንስሳና ከመላእክት የሚለይበት ነው። እንስሳት ምንድነው? መጥፎ ነገር ይሰራሉ። ለሚሰሩት መጥፎ ነገር ፓኒሽመንት ቅጣት የላቸውም። ይበላላሉ፣ ይነካከሳሉ። መላእክት ደግሞ ጥሩ ነገር ይሰራሉ ለዚህ ለሚሰሩት ጥሩ ነገር ምን የላቸውም፣ ሽልማት የላቸውም፣ ጀነት አያገኙም፣ ምን አይሉም። ሰው ግን ሪዋርድም ፓኒሽመንትም ፍሪዊል ስላለው ይጠየቃል፣ ሞራል አካውንተቢሊቲ አለው። ስለዚህ ከፍትህ ጋር የምታነሻቸው ነገሮች በአጠቃላይ አግባብነት ያለ ሰው ጥያቄ ነው። ዝም ብሎ ምናምን አለ። ከሞት መቀስቀስ የሚባል ነገር አለ፣ አዎ። የሂሳብ ውቅ ቀን የሚባል ነገር አለ፣ አዎ። አላህ የፍርድ ቀን ይጠይቃል፣ አዎ። ጀነትና ጀሃነም አለ። ግን ጀነት ዝም ብሎ ዘቡ ብሎ የሚገባበት የዘመድ ቤትም አይደለም ጀሃነም ደግሞ ያለ ፈታዊ ዝም ብሎ የሚቀጣበትም አይደለም። ፈጣሪ እኮ ነው የፈጠረሽ እኮ ነው እሱ እኮ ወደዚህ ምድር ላይ መጠሽ። ስለዚህ ሁጃ ቆሙብሽ ሪሳላውን መልእክቱን ሰምተሽ ከዛ በኋላ ሆን ብለሽ ምታመጭ የምታስተባቢ እስካልሆንሽ ድረስ እንዳንቺ አይነት ደርባባ ሰው ተገኝቶ የሚጠይቅ ለምን ጠየቅሽ ተብሎ አይጠይቅሽም። እሱ መጠየቅሽ አግባብ ነው። ጥያቄዎች በጣም አግባብ ናቸው። ስለዚህ ቁጥር አንድ ጥያቄዎች ላይ በጥያቄው መልስ ላይ ክልክ አጋጠመሽ፣ ዳጎስ ያለ መልስ እሰጥሻለሁ። እሺ፣ ሴንስ አድርጎሻል? የመለስኩልሽ መልስ የመጀመሪያው ላይ የመጀመሪያው ላይ አው አድርጎኛል። ግን አሁን ሙስሊም በመሆኔ ብቻ ገነት ኔ ማለት ነው ሰው በእስልምና በሙስሊም ስላም በእስልምና ስላመነ ብቻ ገነት ይገባል ማለት ነው? ለጽድቅ ስርና መሰረቱ እምነት ነው። በኢስላም አስተምሮት ላይላ ሀይለላ ያለ ሰው ጀነት ይገባል። በኢስላም ሽርክ አላህን በብቸኝነት አምልኮ፣ ይኸውልሽ ዋናው ትልቁ ከኢስላም አጥር የሚያስወጣው ሽርክ የሚባል ወንጀል ነው፣ ወይም ደግሞ ክህደት ኩፍር የሚባል ነገር ነው። እሱን እስካልሰራ ድረስ ላይላ ሀይለላ ብሎ አንዱን አምላክ በብቸኝነት እስካመለከ ድረስ ጀነት ይገባል። ሙስሊም ታዲያ ለሚሰራቸው ለምሳሌ ለሚሰራቸው ኃጢአቶች፣ ምንድን ነው ማድረግ ያለበት? ንሳ ይገባል ወደ አላህ በተውበት ይተውብታል። ንሳ ይገባል። ለሚሰራቸው አጥያቶች ንሳ ይገባል። አላህን ይቅር በለኝ ብሎ ይላል። የሰው ማቅ ነፍቶ ከሆነ አፉ በለኝ ብሎ ይላል። ሙስሊም ማለት አለበት ግዴታው ነው። አይ ደግሞ ንሳ ባልገባባቸው ነገሮች አሁን ለምሳሌ የሚሰርቅ ከሆነ ዝሙት የሚሰራ ከሆነ የሚዋሽ ከሆነ ለዛ ተመጣጣኝ ቅጣት አላህ ይቀጣዋል። ሙስሊም ነህ ብሎ አይ ሙስሊም ስለሆንክ እንደፈለግክ ፈንጭ ምናምን የሚባል ነገር የለም በኢስላም አስተምሮት። ይፈራል ሙስሊም፣ ለዛ ነው የሚፈራው። የቂያማ ቀን ሲባል ሙስሊም ድንግጥ ይላል። ለምን የሰው አቅ ነቅች ሊሆን ይችላል ንሳ ያልገባው ይችላል ይላል። እሺ ቀጥይ። አንተ አሁን እንዳልከኝ ትክክል ለክ እንዳስተምሮ ነው የምትነግረኝ፣ ግን ፌራ ትክክል አይደለም። እኔ የሆነን ሰው እየገደልኩኝ ወይ የሆነን ሰው እየዘረፍኩኝ ከዛ ንሳ እየገባው ይቅርታ በል ማመን በቃ። ንሳ ሶስት ሸርጦች አሉ አራት ሸርጦች አሉ። አይሽ ንሳ የሚባለውን ፕሪሰፖስቲንግ አንደርስታንዲንግ ያለች መቅድመ ልባዊ መረዳት ስላለሽ ከሆነ ቤዝዬ እኛ ጋር ንሳ የምንለው ነገር ስለማታቂ ነው። እሱን ልንገርሽ፣ ንሳ ሲባል ሸርጦቹ አራት ናቸው የአንቺ ሀቅና የአላህ ሀቅ ከሆነ ሶስት ናቸው። ልንገርሽ፣ ምን መሆን የመጀመሪያው ምንድነው? የነበሩበትን ነገር መተው የመጀመሪያ። ለምሳሌ አንድ ሰው ይሰርቅ ከነበረ ንስሃ ገባ ሲባል መስረቁን ማቆም አለበት። የመጀመሪያው መስፈርት ነው። ሁለተኛው ነገር ደግሞ በሰራው ስራ መጸጸት አለበት፣ አላህን ይቅርታ መጠየቅ አለበት። ሶስተኛው ደግሞ ምንድነው? ወደዛ ነገር እንዳይመለስ ቆራጥ መሆን አለበት። የሰው ሀቅ ከሆነ የነካው ወይም ሰውን በድሎ ከሆነ የሰው ብር ሰርቆ ከሆነ ያንን ነገር ሰውየውን ሂድና ሄድና ሄዶ ይቅርታ አድርግልኝ አፉበልኝ ሰርቄያለሁ ማለት አለበት። አይ ካለ ደግሞ ሰውየው ብሩ መመለስ አለበት። መቶ ብር ካለው መቶ ብር ከሆነ መቶ ብሩ መመለስ አለበት። ካልሆነስ ሲባል መስረቁን ከታወቀ ደግሞ የዋሰ ህይወቱ ይወሳሰባል ከተባለ የሰረቀው መቶ ብር ሀድያ አድርገ ስጥርት አድርገ ይህ ነገር ልስጥ ብሎ ይመልስለታል። ሰውየው ከሌለስ በህይወት ከሌለ ወይም ማያገኘው ከሆነ ሰደቀቱ ዛጃሪ አድርጎ ወይም ደግሞ ሰደቅ አድርጎ ምጽዋት አድርጎ ለነዳያን ወይም ደግሞ ለመሳኪኖች በአረብኛ መሳኪን ለሚባሉት ይሰጣል ማለት ነው እንጂ ከመሬት እንደፈለገ እየሰራ እንደዛማ ከሆነማ ጨዋታ ነው የሚሆነው። ለምሳሌ ዛሬ ይሰርቃል፣ ንሳ ይገባል ከዛ ስነገም ይሰርቃል፣ ንሳ ይገባል። እንደዛ አደለም ያደረገው ንሳ ሸርጦ አንደኛው ምንድን ነው መትሆኑ ወደዛ ነገር ጸጠት ግብግብ እንዲል ነው መፀፀት ያስፈልገዋል መስፈርቱ አንደኛው በቃ በተፀፅቶ ይሄ ነገር የሰራሁት ነገር ትክክል አይደለም ብሎ በቃ ግብግብ የሚያደርገው መሆን አለበት። እንደዛማ ከሆነ መቅቡልም አይደለም፣ ራሱ ባህልና ዘንድ ተቀባይነት የለውም ንስሐው። እሺ ያው አንዳንድ አስተምሮ ከክርስትና ጋር ምክንያቱም ኢየሱስ ክርስቶስን በማመን የዘላለም ህይወት ይገኛል እና ኃጢአትን ደግሞ በንስሐ

ራሱ እንደዛ ስላለ ቸርች ውስጥ የሚደረገው ነገር እንደፈለጉ የሆኑ ማታ ማታ ጌታዊ ንስሓ ምናምን ሱሱ ስላለ ነው ያለብንበት ብቻ ነገር ስለሆነ ፕሮቴስታንት ውስጥም ኦርቶዶክስ ውስጥም ያለውን የንስሓ ኮንሴፕት ፕሪንሰፖች ሊሆን አንደርስታንዲንግ ይዘሽ የመጣሽ ያልኩሽ ለዛ ነው። መቅደመው ልባዊ ግንዛቤ ነው። እኛ ንስሓ ስንል እንዳስተማርኩሽ ነው። ንስሓ ሸርጥ አለው። ራሱ ሸርጦቹ አራት ናቸው። ለራሴ ሀቅና ለአላህ ሀቅ። አሁን ለምሳሌ ሰው የራሱ ሀቅ የሚባለው መጠጥ መጠጣት፣ የአሳማ ስጋ መብላት ምናምን የመሳሰሉ ነገሮች የራሱ ራሱ ነው የሚጎዳው ለዛ ሶስቱ ናቸው አላ ያላ ሀቅ ለረካበትም፣ አሁንም ሶስት ነው። የሰው ሀቅ ግን ከነካ ግን አራተኛ ያስፈልጋል። ይሄ ነው አስተምሮታችን ያለው ማለት ነው። እና ከዛ አንጻር ነው መታየት አለብን ንስሐ ሲባል በኢስላምና፣ ሰዎች አሁን ንስሐ የሚሉት የንስሐ አባት ከሄደው መናዘዝመና የሚባል ነገር የለም እኛ ጋር። እኛ ጋር አላህን ነው የምንጠይቀው፣ ቅርበልን እሱ ነው የምንለው። ጸጸትም ያስፈልገዋል ንስሐው ጸጸት፣ እሱ እንደ ሃይማኖቶች ይለያያሉ። እሱ የሆነ የነፍስ አባት ከሄደ ይቅር በል ምናምን እሱ ትክክል ነው ብዬ አላምንም። ምክንያቱም ያንተን ኃጢአት ማንም ከማንም ጋር ሊያስተሰር ልክ አይችልም። ራሱ የሚሰማ ከራሱ ሜክ አምላክ አለ እሱ አክሴፕት አድርጎ ሊቀበልክ ይችላሉ። ያ ትክክል ነው ብዬ አላምንም። ግን አሁን ይህንን እሺ በቃ እንተወውና ይመሳሰልብኛል። ምክንያቱም በቃ አላህን በማመን የዘላለም ህይወት አለ፣ የዘላለም ህይወት ወደ ገነት መግባት አለ። ግን የምንሰራቸው ኃጢአት ግን ንሳ በመግባትና በምናረጋቸውም ተግባር በቃል ብቻ ሳይሆን በምንሰራቸውም ተግባር የዘላለም ህይወት እንደምናገኝ ነው እየነገርከኝ። አለ የዘላለም ህይወት ማለት ጀነት ውስጥ ያሉ። አዎ የዘላለም ህይወት ብለህ የምንለው እኛ በሚቀጥለው ዓለም ውስጥ ያለው ወሮታና አጸፌታ ምንዳና ተርፏት ስርጉትና ተርሲት ካላህ ዘንድ የምንቀበለው ብድራት ነው። ያ ለማድረግ ደግሞ አምላካችን አለ በሶሎት ጣሃ ምዕራፍ ሃያ ቁጥር ሰማንያ ሁለት ላይ የነገረን ነገር ደግሞ አራት ነገር አስቀምጦልናል። እኔ አለ አላ እኔ ለተጸጸተ አንድ ፣ ላመነ ሁለት መልካም ስራ ፣ ለሰራ ሶስት ፣ ለተመራ አራት አራት ነገሮች ነው የተቀመጡት። ምን ምን ናቸው? የመጀመሪያው ተውባ ንሳ መግባት፣ ሁለተኛው ኢማን ማመን፣ ሶስተኛው ሚሉ ሳሊሃት መልካም ስራ፣ ሶስተኛው ደግሞ አራተኛው የመጨረሻ ደግሞ ኢስቲቃማ ጽናት እነዚ አራት ነገሮች ተቀምጠዋል። እነዚ አራቱ ነገሮች ፕሮሰስ ነው። እኛ መዳን ለምንለው ፕሮሰስ ነው ብለን ምናምነው ሂደት ነው ብለን ምናምነው ሰደነስ ነው ቅስበት ነው ብለን አናምነው። ፕሮሰስ ነው። ኢሴንሻል ሳሊቬሽን አለ እኛ ጋር፣ አክሲዴንሻል ሳሊቬሽን የሚባሉ ነገሮች አሉ። መጀመሪያ አንድ ሰው ልክ ላይላ ይለላ የሚለውን ገመድ ሲይዝ፣ በሱረተላ ሊምራን መራ ሶስት ቁጥር አንድ መቶ ሶስት ላይ ከሳድ ጉድጓድ አፋፍ ላይ ይድናል። አፋፉ ምንድን ነው? ሽርክ ክህደት፣ ኑፋቄ እና ቢዳ የሚባሉ ነገሮች ናቸው። ከዛ ካፋፉ ማለት ነው የሚድንበት ማለት ነው። ከዛ በኋላ ያንን ነገር ያዙ ነው የአላህን ገመድ ያዙ ስለሚል ኢስጢቃማ ያስፈልጋል ጽናት ያስፈልጋል። መልካም ስራ ደግሞ የሚያስፈልገው ደግሞ ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ፣ ለነሱ ሪዋርድ ይሆነናል ማለት ነው። ከዛ አንጻር ነው የተቀመጡ እና በጣም እንትን ነው ትምህርቱ፣ ሰፊ ነው እራሱ ነው። አንቺ እንደሚፈልጊው ዝም ብዬ እንዳልል ብዬ ነው እንጂ አድሬስ ማድረገው ነገር ቢኖሩ ነገር ይህንን ነው። ማመንና መልካም ስራ መስራት መጽናት ምናምን ነገር መስፈርት ነው። ሸርጥ ውስጥ ነው ያለው። እስልምና ትምህርት ላይ ገና ነኝ። የእስልምናን ትምህርት ለመማር ገና ነኝ። አሁን ካለሁበት ሃይማኖት ላይ የምጠይቃቸው ጥያቄዎች ስላሉ እነሱን ያው ከሙስሊም እህትና ወንድሞቼ ጋር እየጡ ፣ ምክንያቱም ክርስቲያኖች ጋር መልሱን ስላላገኘው ስለማይመልሱልኝ፣ ስጠይቅም ያው ለእኔ ጥሩ መልስ ስለሌላቸው ማለት ነው። እሺ፣ ሌላው ጥያቄ ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል